ምኑ ምንድነው? ምኑ ነው መሰዳ ነው? ለዚህ ነው፣ ምን ይሰራል? የሚስቴ ፓንት አንተ ኪሱ ስታስቀምጥ፣ አምጥታ ቁጭ ስታደርግ፣ አንተ የትኛው ሙታንታ ባንክ ነህና ነው ተቀብለ ቁጭ የምታደርገው? በሻ ክፍል ካሜራ አስቀምጬ የሚስቴን ፓንት መከታተል አለብኝ።

ታዲያ አንቺ ፓንት ለምን ትሰዋጋ? ምን ይሰራል ነው እሷ ጋር ይሰራል። አጥቤ አስጥጣታለች። መቆንጠጫው እንዳላ አስታቸዋለች። ስለዚህ ይሄን ለምን ደግሞ የምፈልጋት በጣም ነው የምወደው። መቆንጠጫው ከተነሳማ ወይ ወልል ወይ እሷ ታውቃለች። አይደለም፣ በመቆንጠጫው ከተነሳ አይቀመጥም። የሆነ ንፋሱ የሆነ መንገድ ላይ እየሄደ ወንድ ላይ ይሄኔ ለጥፎልሻል። አንተ እሺ፣ በየሜዳው ታዘረቀለች፣ ይጥፋና ሄዱ ይለጠፌ በመስኮት በዚህ ጋ መንገድ ጎዳናተኛ ላይ ሄዶ ቢለጠፍ ፊቱ ላይ አስብ አስብ። የእሷ ፓንት ሄዶ የሰው የኔ የወንድ ፊት ላይ ምን ይሰራል? ወይ የሆነ ነገር እንትን ብላ እሱ

እንዴት ነህ? ነገር አይመችኝም። ምን የት እየጣልሽ ነው? የት እየጣልሽ ነው? አይገባም። ጠፋል። እሱማ ግን አይባልም፣ እንደዛ አይባል። ሲጀመር ይሄ እቺ እንዲህ አይነት ነገር ብዙ ሴቶች የሚጠቀሙባት ነው፣ ፓንታቸውን እየረሱ እየመጡ ከዛ ጠፋብን የሚሏት ነገር አለች።

ያንችን ለብሳ ሲጀመር ቅድም ምንድን ነው ሰርሽ ለብሳብሽ ነበር ከዚህ ወይ ነበር

ምንድን ነው ምንም የለም እኮ በረሩ እራሱ የለም ታውቂው እንዳው ራሱ አሁን ቀና ብለሽኝ ወስደሽው ዮናስ ጠየኩት እኮ ወስደህ ከሆነ ለሌላ ለሴት ጓደኝ ሰጥተህ ከሆነ ብዬ ጠየኩት። አላየሁም አለ። ከተሰረቀ ደግሞ አራት ፓንት አይጠፋም። ከሁለታችሁ እጅ ደግሞ አያልፈው ሲጀመር ስትለብሰው መልበሻ ክፍል ካሜራ አስቀምጬ የሚስቴን ፓንት መከታተል አለብኝ ነ

ፓንት እንደዚህ እንደ ሲያየ የሚስቴን ፓንት ለማውጣት ግዴታ ኢንስፔክተር መሆን አለብኝ እንዴ? ነ ምኑ ምኑ ነ ምሰታ ነይ ነ ምን ይሰራል የሚስቴ ፓንት አንተ ኪስ ውስጥ?

ማለት ነው አንተ የትኛው ሙታታ ባንክ ነህ? እና ነው ተቀብለ ቁጭ የምታደርገው